በጥልቀት ሳስበው ቀንም ሆነ ሌሊት የተይምያ ልጅ ነው የጀግንነት መክሊት እውቀት ከአደብ ጋር የሰጠው ጀሊሉ በሩቅ ያስታውቃል ሀይባውና ክሊሉ። እንኳንስ ምላሱ አይኑ ይናገራል። አቡልአባስ ሲባል ጠማማው ይፈራል። እንኳን በዘመኑ ዛሬም ይሸበራል። አሕመድ ዓለም በጠቅላላ ተሰራጭተዋል ዝናው አልወየበም ዛሬም እውቀቱና እውቅናው፣ ኪታቡ ሲገለጽ መረጃ ነውቃ ነው። ተውሂድ ለሚጠላ ሱናን ለሚያከስም ሩቃዎች ናቸው የኪታቦቹ ስም። የሐራኑ መብረቅ ለኢስላም ሲለፋ ልጅም አልወለድም። እንደ ጥመት ሰዎች በእምነቱ አልነገደም። በተውሂድ በሱና ፈጽሞ አልቀለድም። ታሪኳ አልጨቀየም በንጹሐኖች ደም። ተንከራተተ እንጂ ሰው አላሳደደም። መፈክሩ አንድ ነው እምነት ይቀደ፣ ተወርዋሪው ኮከብ ጠላት አስደምሟል። የሞራል ጥልቀቱ ዓለምን ማርኮታል። ልጅ እያለ እውቀቱ የታሪክ ምሁር ነው፣ ቋንቋው የረቀቀ፣ በቁርአን መርቹ ጠላት ያደቀቀ፣ በጥበብ ተክኖ ልብን የሰረቀ፣ ዛሬም ኪታቡ አለ የተመረቀ አህመድ ኢብኑ ተይሚያ ከሙልሒዶች ጋር ተፋልሞ አሸንፏል። በጀህምያዎች ላይ ምርጥ መልስ ጽፏል። የሱፍያን ጥመጥ ባዶ አድርጎ አክሽፏል። ተውሂድና ሱናን በግልጽ ደግፏል። አላህን አምልኩ እያለ ለፍፏል። ሁለ ገብ ጀግና ጀግና ነው። ይሞታል አይፈራም ለእምነቱ ካምባገነኖች ፊት ሲናገር በእውነቱ ሞራሉ ጢቅ ይላል ይቋጠራል ፊቱ። ለእስልምናው ሲል ዝናር ታጥቆ ዘምቷል። ሕይወቱን ሰውቶ ከእምነቱ መክቷል። እጆቹ እየጻፉ ምላሱ እያብራራ፣ መረጃ ልባን ትረፍ ሹብሃ እያጠራ፣ በህይወት ዘመኑ ስንት ነገር ሰራ። አህመድ እኮ ደሞ አማራጭ አጣቀን ሰይፉን ይዞ ይዘምታል! ጥላት መጣ ሲባል ፊት ይመክታል። ከየት ነው የሚገኝ የእሱ አይነት አለቃ? ቃላቱ ምጥን ነው አንዱ የሚበቃ። የቀን ፀሐይ ነበር የሌሊት ጨረቃ፣ ለኢስላም ሲታገል የለውም ፈረቃ። ጀግና በሱ በቃ አይሞት ከቁርአን ከሀዲስ መረጃ ያመጣል። አለሁ ያለን ሁሉ በእውቀት ያፋጥጣል። ሐቅን ለሚፈልግ ምክሩ ልብ ያቀልጣል። ጥመት ያሰክረው ግን ይቁነጠነጣል። ከተይምያ ልጅ ጋር ማን ሰው ይቀመጣል? ማን ደፈት እንደው ግን እናቶ ታድላ። አህመድ ዘመቻም ሲወጣ ጀግና ነው ተዋጊ፣ በአላህ ተመክቶ ጠላት አስበርጋጊ፣ አይዞችሁ እያለ ሙስሊም አረጋጊ። የካፊርን ደውላ ጀምሮ ከራስጌ፣ በታሪክ ገጹ ላይ ዘልቆት እስከ ግርጌ። እኔ እንደሱ ያለ አጣሁ ሰው ፈልጌ እጅግ ጠንቃቃ አይደለም ተላላ፣ ጠባቅ ነው አቂዳው ፈጽሞም አይላላ። እሱን የወለደች እናቱ ታድላ፣ ወይ የሀራ ነው መብረቅ። ይህ የተይምያ ልጅ ታሪኩ ያኮራል፣ አይደለም ምላሱ አይኖም ይናገራል። በዘመኑ ያሉት ሲያደንቁት ሊቆቹ ጽኑ ነው ይሉታል ጸባዩ ነው ቀልጣፋ ኮከብ ነው ተናዳፊ ቃንቄ የሰራውን ሥራ ባነባጮ ልቄ፣ ጽናቷ ጽናቱ አስደመመኝ ቀረው ተደንቄ። አሕመድ በዕድሜው ልክ ሱናን በዓለም ላይ ዘርቶ እልፍ ኪታቦችን ለሁሉ አበርክቶ በአላህ አገዛ ስንት አገር አቅንቶ መረጃ እያቆመ ስንቱን አስተብቶ በቆላ በደጋ ሳይሰለች ዘምቶ ዛሬም ድረስ አለ ይዘከራል ሞቶ። ጀግና የእስላም ፈርጥ ከትንሿ መንደር በቅሎልን ከሐራን በነቢዩ መስመር በጥበብ ይመራል ተውሂድና ሱናን ደጋግሞ ያቀራል፣ ከባዕዳምኮ ወደ ሐቅ የጠራን። አሕመድ ለሱፊያ መንጋ ሆኖባቸው ነድድ ስሙን ይፈሩታል የድኑ ሙጀድድ። የተይሚያን ልጅ ስም ዝናውን ሊያከስሙ እያደር ደመቀ አልወየበም ስሙ። በዚህ በሞያሌ በዚያም በመተማ ኪታቡ ይቀራል በገጠር ከተማ። በሰሜን፣ በደቡብ፣ በአውሮፓ አሜሪካ ማንም አይብቃቃም የሱን ስም ካልነካ። ሼሁል ኢስላም ሙጀድዱ ዲን በአላህ ተወክሎ ለእስልምና ሰርቶ ሲደክም ሲለፋ ጊዜውን ሰውቶ ለሱና ሲል ኑሮ በተውሂድ ላይ ሞቶ እያደር ገነነ መቼ ተዘንግቶ ባነበብኩት ቁጥር ታሪኩን ከገጹ፣ ፊቴ ድቅን ይላል ተስረቅራቂ ድምፁ። የጀግና ልጅ ጀግና የጀግና ተከታይ፣ ያደረገው ነገር ግልጽ ነው የሚታይ የሱና ተከታይ የነብዩ ወዳጅ፣ የእሳቸውን ጠላት በመረጃ አሳዳጅ፣ በእሳት ተፈትኖ መከራን ያለፈ፣ ብቻውን ድል አድርጎ ስንቱን ያሰለፈ። ማን ነው እንደሱ አይነት ውብ ታሪክ የጻፈ? ማን ተናገሯ ማን የሐራኖ መብረቅ ምክሩ ይጣፍጣል፣ መረጃው ጥማርኪ፣ በቁርአን በሐዲስ አዋስቶ ሰባኪ። የዘመኑ ቁንጮ ይህ ነው የኛ ኮከብ፣ ገድሉ በገጹ ላይ ገዝፏል እንደ መርከብ። ጀግና ነው ወላሄ፣ ዓለምን ለመምራት እውቀት አለው ብቁ። ቁርአን ነው መመሪያው፣ ተውሂድ ነው ሰንደቁ፣ የተይምያ ልጅ ነው የነጎድጓድ መብረቁ። ዛሬ ላይ ማንም ሰው የሱን ስም ያነሳል እንላለን እኛም ጀግና ብጥ በሳል ከሱ ምን በዝቶበት ምኑ ይቀነሳል? አላህ አድሎታል ጥበብን በሙሉ ከተውሂድ ከሱና ዝንፍ ይለምቃሉ! ይህን ጥላቶቹም ይመሰክራሉ ገጥመው የቀጣቸው ሞራሉን ያውቃሉ። አቦ ወንድ ነው ጃን የፈላስፎች ቅጥፈት እምነቱ ተነክቶ መልስ ሳያስቀምጥ አድርም ተኝቶ የእሱ አይነት አንበሳ ዛሬ ተገኝቶ ሼይክ ነው የሙስሊም በዓለም ላይ ላለ እውቀትን በጥበብ እውቀት ከጥበብ ጋር ጥምር የታደለ እንደ ተይምያ ልጅ አንበሳ ማን አለ? በአስገራሚ ድምፁ ኖሯል ሲስረቀረቅ የድዕዋ አውራ ነብር ማጣፈጫ መረቅ